አሁን ለምሳሌ ቅዱስ ጊዮርጊስ ልጇን ያዳናላት ሴት ምንድን ነበረች? ልጇ አይኑ እማያይ ነው፣ ደግሞ ሽባ ነው። በእውነቱ ማለት ነው አንደበቱ ዲዳ ነው። እንዲህ ያለ ልጅ ነው የነበራት። ከዚያ በኋላ ተመልከቱ ምንድነው የደረገ። እንዲህ ያለ ልጅ ወልዳ ኖረች። አሁን ሴትዮቱ ደግሞ ደግ ሰው ናት። ሰው ምንድን ነው ሊል የሚችለው? አይ እግዚአብሔር ሴትዮቱ ደግ ጥሩ ክርስቲያን ለዚች አሁን ይሄን ጉድ ልጅ ስጣት ነው የምንለው ማለት ነው እንዴት ለእሷ ዓይን ይሰጣታል እግዚአብሔር ብለን ጥያቄ እናነሳለን። ደግሞ ደግሞ ቶቆይ በጊዜው እግዚአብሔር ያድነዋል ይሄ ልጅ ቢባል ምን ብለን ነው የምንጠይቀው? ደግሞ ዛሬ ቢያድነው ምን ይቸግረዋል እግዚአብሔር። ተመልከቱ እንዴት እንደሆነ ይህን ነገር ላሳያችሁ። አሁን ይሄ ልጅ ቶሎ ቢያድንላት ጥሩ ነው፣ አሁ ለሴትየቱ ጥሩ ነው። ኋላ ግን የበለጠ ጥሩ ነው። ደግሞ ከዚያ ምን ሆነ? ቅዱስ ጊዮርጊስን ወስደው ከዚያች ድሃ ቤት አሰሩት። አይደለም እንዴ ከዚያች ድሃ ቤት። ደሞ ሌላ ጥያቄ አንሱ። እንግዲህ እንዲህ ብለን ማንሳት እንችላለን። እግዚአብሔር ቅዱስ ጊዮርጊስን ይወደዋል አይወደውም? ይወደዋል። ከወደደው ቢያንስ የዕለት እራት ካለበት ቤት እንዲታሰር እንዴት አያደረግም እግዚአብሔር? ይህም ደግሞ ሌላ ጥያቄ እኮ ነው ማለት ነው። ስለሱ ብሎ እየተሰቃየ እንግዲህ፣ ነገስታት ወስደው ያሰሩት ረሃብ እንዲሞት ብለው ምንም የዕለት እንጀራ ከሌላት ከድሃ ቤት ነው ያሰሩት። ቢያንስ እግዚአብሔር የዕለት እንጀራ ካለው ቤት እንዲታሰር አያደርገው እኛ ብንሆን በቅዱስ ጊዮርጊስ ቦታ ብላችሁ ማሰብ ነው የምታሰር አንተን ብዬ የምገረፍ አንተን ብዬ ቢያንስ እንጀራ ያለበት ቤት አታሳስረኝም አትሉ እንላለን እኮ በእውነቱ ማለት እዚያ ቤት ወስደው አሰሩት የሁለቱን መልካምነት እግዚአብሔር እንዴት እንዳገጣጠመው ተመልከቱ ከዚ በኋላ ምን አደረገ ታሰር ሴትዮቱ በጣም ደግ ስለሆነች ጊዮርጊስን ለምኜል አብላ ብላ እንጀራ ልመና ሄደች ለምን ከልጇ ዲዳነት በላይ አሁን እኛ ብኖ ምን ላለን፣ ተመልከቱ ራይ ድረስ ነው። እኛ ወገኖች ሃይማኖት ይጨምርልን እግዚአብሔር። ምንደምንለው ጊዮርጊስ ማለት በጊዜው በዚያ ቦታ በልዲያ በሶሪያ ምድር ላይ በአገሩ አንደኛ ወንጀለኛ ሰው ነው በሞቴ። እንግዲህ ልብ ብላችሁ ሰው ያንን ወንጀለኛ ሰው እናንተ ቤት አምጥተው ቢያስሩስ ምንድን ምትሉት ሰው? የራስ ክንቻል እኔን ጨምረ የወንጀለኛ ወዳጅ ልታስብለኝ ነው ነው የምንባል። በጭንቅ ጊዜ እኮ እንዴት ከባድ መስላችሁ ሃይማኖት እንዴት ይፈተና መስላችሁ። የእያንዳንዳችን የሃይማኖት ጥጥቅ የሚላለው እንዲህ ያለ ችግር ሲገጥም እንጀራክ አለመስጠት አንድ ነገር። ሴትየቱ ማንሳት የምችለው ጥያቄ ብነግረው የማይናገር እማያይ የማይራመድ ልጅ መስጠት አንድ ነገር። አንተን ማመኔ ለመቸል የሆነኝ ነው። ፈጣሪ የሚያስል ችግር ነው የገጠመ ደግሞ ይህንን ሁሉ ተቀብላ ለምን አልታበላ ከተማ ሄደች። እግዚአብሔር መጨረሻ ላይ መምጣት ያውቅበት የለ ከዚያ በኋላ ተመልከቱ። በቅዱስ ጊዮርጊስ ጸሎት ከምሰሶው ጋር ነው ያሰሩት። የታሰረበት ምሰሶ አስራ አምስት ክንድ ከቤቷ በላይ ወጣ ለምልሞ ማለት ነው፣ ቅጠል አውጥቶ ቅርንጫፍ አውጥቶ ዴቴ ነገር ድግ። ከዚያ በኋላ ከቤቷ ደግሞ ሙሉ ፃዳ ህብስት በቢሙ ቤቷን ሞላው። ለምን አለ ጊዮርጊስ ቁራሽ ይዛ ስትመጣ እሱ በነጭ ብስት ቤቷን ሞልቶላታል። ማለት ራቧ ተወገደላት። ከዚያስ ደግሞ ምን አደረገ? የልጇን አንደበት ፈወሰው። ከዚያስ ደግሞ ምን አደረገ? አይኑን ፈወሰው። ከዚያ በኋላ ምኑ ቀር? እግሩ ቀር። እግሩ ሳ አለችው። እሱ ይቆያል። አሁን አሁን ጥያቄ ጠይቁ። አትበሳጩም እናንተ አሁን ለምሳሌ እግዚአብሔር መቼም ቸር ነው። ኩራት እንዳልኮራ ስለሚያውቅ ለእኔ አሁን የፈውስ ሀብት ቢሰጠኝ ኖሮ ኖሮ ነው የለኝ ማደራችሁ እና ቢሰጠኝ የተወሰነ አንድ አራት ህመም ኑሮባችሁ ሶስቱን አድኜ ይህም በሌላ ቀን ብላችሁ አየቤተ ክነሰው አየቤተ ክነሰው ይህ ደግሞ ለሌላ ቀን እኮ እንደው በቃ ደጅ ሊያስጸናኝ እኮ ነው ስገድልኝ እኮ ሁሉ ነገር ነው ምንለው አይደለም። ለምን እሱን ሌላ ቀን ለምን ነው ተመልከቱ። ከዚህ በኋላ በዚያች ድሃ ምስክርነት ብዙ ሰው አመነ። በዛፉ መለምለም ብዙ ክርስቲያን አፈራ። አንድ ስንዴ ብዙ ፍሬ እንደምታፈራ ብዙ ሰዎች አፈራችበት። መጨረሻ ላይ የቅዱስ ጊዮርጊስ ሩጫ ሊፈጸም ሲል ምን አደረግ? እንደ ባብ ልባሞች እንደ ርግብ የዋዎች ነው አላለም። እንዲ ከዛ ቅዱስ ጊዮርጊስ ሩጫውን የሚጨርስበት አክሊል የሚቀበልበት ጊዜ ሲደርስ ለንጉሱ ሄደና እስከ ዛሬ ተሸውጄ ተታልዬ ኑሮ አለ። ምን ነው ገባኝ። አሁን እንግዲህ ላጵሎን ልሰግድ ነው አለ። ልሰግድ ነው ልትሰግድ ነው። ና በል ራስክን ልሳምህ አለው። ቆይ ቆይ እኛ ገሊላውያን በልማዳችን መጀመሪያ ለጣዖት ሳንሰግድ አንሳምም አለው። በርኩስ አፉ እንዳይሰመው ማለት ነው። ቆይ ቆይ ብሎ አለ። ልትሰግድ ነው እና እንልሰገድ። አይ እንደዚህማ አይደለም፣ በጥቂት ሰው አይደለም የሚደረገው። ጠቅላላውን፣ በሙሉ የገሊላን ሰው በሙሉ ጊዮርጊስ ለአፖሎን ሊሰግድ ነው ይላል፣ አዋጅ ነገር አለው። ጊዮርጊስ ለአጵሎ ሊሰግድ ነው እየተባለ አዋጅ ተነገረ። ይሄ ሁላችሁ ልብ ብላችሁ ስሙ፣ ለአጵሎ ሊሰግድ ነው፣ ሊሰግድ ነው፣ ሊሰግድ ነው ተባለ። በቃ እንዲህ አድርገ ልትሰግድ ከሆነማ አለው እሾ መሀሌ መንግስት ኩል ይሰጥን። እንዲያውም እኔ አዋጅ አስነግሬ እስከምመጣ አንተ ከንግስቲቱ ጋር ተጫወት ብሎ ንጉሱ ከሚስቱ ጋር አስቀመጠው። እሱ ቆመና ዳዊቱን ይደግማል አማልክት የሆሙ ላይዛብ ዘወርቅ ወዘብሩር ግብረ ደጓ ለመው አይን ቦም ወየሬው እዝን ቦም ወይ ይሰሙ። ተመልከቱ። አፍ ቦም ወይ ይነቡ። ከዛ አንፍ ቦም ወይ ያጽኑ ይያለ እንዲህ ያነ እግር ቦም ወይ ያውሩ። ያይዛባ ማልክት አጋንንት ናቸው። አይን አላቸው አያዩ፣ ጆሮ አላቸው አይሰሙም፣ እግር አላቸው አይራመዱም እያለ ይዘምረ። ንግስቲቱ ሰማን። ማን ነው እንደዚህ የምትለው አለችው? ጣዋታቱን ነው አለችው ለምን ታንገለጉ አሕዛብ ወህዝብኒ ነበቡ ከንቱ። አሕዛብ ለምን አጉረመርሙኝ? ነማን ናቸው የሚያጉረመርሙ? ነገስታቱ ናቸው አለ። እዚያ በኋላ ልቧ ተሰበረና እኔም ክርስቲያን መሆን እፈልጋለሁ አለችው። አይሄ ነዋ ክርስቲያን፣ ንግስቲቱን ራሷን ክርስቲያን አደረገት። ከዚ በኋላ ክርስቲያን ሆነች። ተመልከቱ። ጊዮርጊስ በል እንግዲህ፣ ናስገር ሰው ተሰብስቦ የአገሩ ሰው በሙሉ ግማሹ ጣዖት የሚያመልከው ተመስገን ልናርፈው ነው እያለ ክርስቲያኖች ደግሞ ወይናችን መምህራችን ያን የመሰለ አብነታችን ሊክድ። እያች ሴት ደግሞ እንጀራ እንጀራ እያለች የልጅ መድኃኒት እያለ ልጇን ሽኮኮ ብላ መጣች። ሽባ ልጇን ማለት ሰው ከተሰበሰበበት ልጁ ያሽባ ልጅ አያቸው። ሁሉም ነገር በጊዜው መልካም ነው። ከእናቱ ትከሻ ላይ ሆኖ መጣ። አንተ ህፃን በጌታዬ በኢየሱስ ክርስቶስ ስም በግርህ ና አለ። ከዚህ በኋላ ከእናቱ ትከሻ ወርዶ ያ ልጅ መጣ። ሂድና አጵሎንን ጊዮርጊስ ይጠራሃል በለዋል። ከዚህ በኋላ ሄድና አጵሎን ጊዮርጊስ ይሰጣሃል አለ። ይሄ ልጅ እየፈራ እየመራ አጵሎንን እያስከተለ እያንቀጠቀጠ ይዞት መጣ። ብለ ከዙ መካከል አቁሞ፣ ለምን ነው አንተ እንደዚህ ፍጥረትን የምታስት? እኔ ሰዎች ነው የሰገዱልኝ። እኔ በማክሰኞ የተፈጠርኩ እንጨት ነኝ። የማውቀው ነገር የለኝም። ሰገዱልኝ አላልኩም። ብሎ እንጨቱን አስመስክሮ አንተም ያደረብህም ሰይጣን መሬት ተከፍታ ተዋጣች ብሎ ከመሬት አሰጥሞ ሃይማኖቱን ገለጠ። ያ ልጅ ምን ተባለ? የቅዱስ ጊዮርጊስ ረዳት ሆነ ማለት ነው። ሐዋርያ ሰማይት ሆነ። በጊዜው ሲመጣ አንደኛ ተመልክ ሰራዊት ሁሉ ምን አሉ? ሽባ የነበረው ልጅ በእግሩ መምጣት፣ አጵሎንስ እንዴት ያለ ደካማ አምላክ ነው? አያ ህፃን ልጅ ዶ የሚያመጣው ለእሷ አንሰግድም። እንግዲህ ለጊዮርጊስ አምላክ ነው የምንሰግድ። እንደገና ደግሞ ራሱን ማዳን ያቃት አንድ ህፃን ልጅ ጠርቶ የሚያመጣው ነው እንዲህ አምላክ፣ በዚያውስ ላይ ደግሞ ለራሱ ያልሆነ ብለው በዚያ የተሰበሰቡት ሁሉ ክርስቲያን ሆነው ተጠመቁ። ሁሉም ነገር ለመልካም ይሆናል። እግዚአብሔር ምንጊዜም ትክክል ነው የሚባለው ለዚህ ነበረ የዚያች ሴት ሃይማኖትም ተፈትኖ ነበር። ልጅና አድነ ሲያበቃ አንተም ፈርተ ልትክር ነው ብላ ነበረ። በጊዜው ግን መልካሙን ነገር ገለጠ እግዚአብሔር። በጊዜው መልካሙን ነገር ይግለጥልን።